ግን ከሷ ጋር መቀጠል አልችልም። ሰላም እንዴት ናችሁ ቤተሰቦቻችን? እኔ ደህና ነኝ፣ አለው ይመስገነው። እንግዲህ ዛሬ ወደ እናንተ መጥቻለሁ። ያው ምን ብዬ መጀመር እንዳለብኝ ባላውቅም ሰሞኑን እየተፈጠረ ያለው ነገር ትንሽ ግራ የሚያጋባና ልክ ያልሆነ ነገር ነው ብላችሁ ልታስቡ ትችላላችሁ። ግን እኔ አሁን ላይ እየተረጋጋሁ ይመስለኛል። እየተፈጠሩ ያሉት ነገሮች ወደ ትክክለኛ ህይወቴ እየመራኝ ይመስለኛል። ምክንያቱም ልጅን አግኝቻለሁ ማለት ነው። ልጅ ደግሞ የእግዚአብሔር ጸጋ ነው። ልጅ የእግዚአብሔር ስጦታ ነው። ዛሬ እንደዚህ ወደ እናንተ የመጣሁት ከዚህ በፊት እየተፈጠሩ ያሉት ቪዲዮዎች አይታችታል። ማለት ኤደንም ጋር የተፈጠረው ነገር፣ ከአሹም ጋር የተፈጠረው ነገር ትንሽ ልክ ያልሆኑ ነገሮች እየተፈጠሩ ነው። ማለትም ብቻ ከመወዳቸው ከማከብራቸው፣ በህይወቴ ውስጥ እነሱን መጣት ከማልፈለጋቸው ሰዎች ጋር ትንሽ ክፍተት እየተፈጠረ ነው፣ አለመግባባት እየተፈጠረ ነው እና ለዛ በጣም ይቅርታ ከአሹ ጋር የተፈጠረው ነገር ልክ ያልሆነ ነገር ነው። እኔም ስሜታዊ ሆኜ እሱም ትንሽ አንዳንድ ልክ ያልሆኑ ወሬዎች በእርግጥ እያወራ ነበር በዛ በዛ ትንሽ እኔ ስሜታዊ ሆኜ ትንሽ አሹ ላይ እጄን አንስቻለሁ። ስለዚህ አሹዬ በጣም ይቅርታ፣ ላስከፋ ፈለጌ ሳይሆን አንዳንዴ የምንናገረውም ነገር መምረጥ አለብን አይደል? እና ኤደንም በጣም አስከፍቻታለሁ። በእርግጥ ከዚህ በፊት ከኤደን ጋር ሪሌሽን ያው እንደምታውቁት አንዳንድ ሪሌሽኖች ጀምረን ነበር። ያ ሪሌሽን ሳይቀጥል ቀርቷል። ምክንያቱም ልጄ ብዙ ጊዜ ያላባት አድጓል። እንደምታውቁት ያላባት ብዙ ጊዜ አሳልፈዋል። ከዚህ በላይ ደግሞ ያላባት መቆየትም ማደግም አለበት ብዬ ስለማላስብ ኤደንን በወዳትም ባፈቅራትም ለእሷ ውስጤ ላይ ስሜት ቢኖረኝም ግን ከእሷ ጋር መቀጠል አልችልም። ምክንያቱም ልጅ ከዚህ በላይ መጎዳት አለበት ብዬ ስለማላስብ ማለት ነው። የምሬን ስነግራችሁ ለኤደን ትልቅ ክብር አለኝ፣ ትልቅ ቦታ አለኝ ስትል ነው። እወዳታለሁ፣ አፈቅረታለሁ። ነገር ግን ከልጄ አትበልጥም። ልጄ የምሬ ነው። ያለበት እስከ ዛሬ ያደገበት ጊዜ ይበቃል። እሷን ማስከፋት ፈልጌ ለሷ ምናምን ቦታ ሳይኖረኝ ቀርቶ በፍጹም አይደለም፣ ጠልቻትም በፍጹም አይደለም። መልካም ስነ ምግባር ያላት ልጅ ነች። የምትወደድም የምትፈቀርም ልጅ እንደሆነች አውቃለሁ። እኔ እሷን በሕይወቴ ማጣት ከማልፈልጋቸው ሰዎች መካከል አንዱ ነበረች። ነገር ግን ምንም ማድረግ አልችልም። ከልጅ አትበልጥም። ልጅን የግዴታ ማስቀደም አለብኝ። እየወደድኳት እየፈቀድኳት የግድ ከእሷ መራቅ አለብኝ ማለት ነው። ስለዚህ ኤደን አሁንም የምር ስነግርሽ አንቺን ማስከፋት በፍጹም ፈልጌ አይደለም። ነገር ግን በቃ ግድ መለያየት አለብን። አብረን መሆን የለብንም። በቃ ከአንቺ ጋር እስከ ዛሬ ያሳለፍነው እስከ ዛሬ የቆየንባቸው ጊዜያቶች በቃ በቂ ናቸው ብዬ አስባሉ። ከዚህ በላይ እኔም መቆየት አልፈልግም። ምክንያቱም በእኔ ምክንያት ልጄ ሊሰቃይ፣ በእኔ ምክንያት ልጄ ያለአባት ማደግ አለበት ብዬ ስለማላምን ለልጁም የአባትነት ፍቅር ሰጥቼ ማሳደግ አለብኝ ብዬ ስላሰብኩኝ ነው እና በፍጹም ላስከፋሽ ፈልጌ አይደለም። እንድትረጅኝም ፈልጋለሁ መረዳትም አለብሽ፣ ምክንያቱም አንቺ ብትሆኚ በእኔ ቦታ በእርግጠኝነት ታደረግዋለች ብዬ የማስበው ነው። አንቺ ቢሆን በእርግጠኝነት ታደረግዋለች፣ ምክንያቱም ልጅሽ ያለእናት ማደግ የለበትም ብሽ ስለምታስበኝ ማለት ነው። ስለዚህ አንቺ ብትሆኚ የምታደርጊው ነገር ነው እኔም ዛሬ እያደረግኩኝ ያለሁት። ስለዚህ ልትረጀኝና ብቺ ከጎን ልትቆሚ ይገባል ብዬ ነው የማስበው። እና ኤደን ስለ ቤተሰቦች ስለ ቤተሰቦቻችን በእርግጥ ያው እንደምታውቁት ቤተሰቦች ሽምግልና ምናምን ተልኮ አንዳንድ ነገሮች እያለቁ ነበር፣ ግን መሀል ላይ እነዚህ ነገሮች ተፈጥረው ያ ነገር ሳይቀጥል ቀርቷል። ስለዚህ ኤደን ቤተሰቦችሽንም በአንቺ ዙሪያ ያሉት ሁሉም በሙሉ በጣም ይቅርታ፣ በጣም በእውነት ከልቤ ነው። በጣም በጣም ይቅርታ። ያስከፋችሁ በፍጹም ፈልጌ አልነበረም፣ ምክንያቱም እንደምታውቁት ሁሉም ነገር ጨርሰን ነገሮችን እያስተካከልን ነበር ግን መሀል ላይ እነዚህ ነገሮች ተፈጥረዋል። ስለዚህ ያ ነገር መቀጠል አልቻለም እና ለቤተሰቦችሽ ክብር ሳይኖረኝ ቀርቶ አይደለም፣ ለአንቺ ክብር ሳይኖረኝ ቀርቶ አይደለም። የኔም ቤተሰቦች በእርግጥ አዝነዋል። በጣም በጣም በጣም ይቅርታ፣ በእውነት ከልቤ ነው። በጣም ይቅርታ። ሌላ ሀሳብ፣ ሌላ አመለካከት ጀስት መጀመሪያውኑም አቅጅበት አስቤበት የተፈጠረ ነገር እንዳልሆነ ሁላችን የምናውቀው ነገር ነው። ስለዚህ ለልጅ ብለሽ ሄደንም ብትሆን ለልጅ ብለሽ ከኔ ራቂ በቃ እኔም ከአንቺ ርቃለ። እስከ ዛሬ ለነበረን ጊዜ በጣም አመሰግናለሁ። በጣም ደስተኛ ነበርኩኝ። በጣም ከማስበው እና ከምጠብቀው በላይ መልካም ስነ ምግባር ያለች ሴት እንደሆንሽ እኔ እመሰክራለሁ። ነገር ግን በቃ ከእንግዲህ አንቺም ወደ ህይወቴ እንዳትመጪ እኔም ወደ አንቺ ህይወት አልመጣም። ልጄን ላሳደገበት ከልጄ ጋር ብቻ መሆን ነው ምፈልገው። ኤደንንም በኤደን ዙሪያ ያላችሁ ሰዎች በሙሉ ማለት ህይወቴን ልትመጠብጡ ወደ እኔ ህይወት ሀሳብ ለሰጡ ወደ እኔ ህይወት በፍጹም አትምጡ። ምክንያቱም በቃ እስከዛሬ ላይ ለነበረን ጊዜ በቂ ነው ብዬ ስለማስብ፣ ኤደን እኔናንችን መገናኘት የለብንም። እስከዛሬ ላይ ለነበረን ጊዜ በጣም ደስተኛ ነኝ፣ በጣም አመሰግናለሁ እና በእርግጥ ዛሬም ወደ እናንተ የመጣሁት አንደኛ ይህን ሀሳብ ልነግራችሁ፣ ሁለተኛ ባለፈው ልጄን አይታችሁታል። ከዛም በኋላ ትንሽ አልተገናኘንም ነበር። እኔም ትንሽ አንዳንድ ነገሮች ማጣራት ነበረብኝ። ብቻ በእንደዛ በእንደዛ ምክንያቶች ወደ እናንተ መምጣት አልቻልኩም። ዛሬ ልጄን አገኘዋለሁ ማለት ነው። ከያቡ ጋር ጠሪቻቸው አለው እነሱ ያሉበት አካባቢ ነው ያለው። ስለዚህ ዛሬ ልጄን አገኘዋለሁ፣ ከልጄ ጋር አሪፍ ጊዜ ያሳልፋለው ማለት ነው። የምር ስነግራችሁ እስከዛሬ ራሱ ያለአባት ያደገበት ጊዜ በጣም ያሳዝነኛል፣ በጣም ያናደደኛል። ከእንግዲህ በኋላ ግን እንደ አባት ከጎኑ ቆሜ የሚገባውን ነገር እያደረኩለት ልጄን ተንከባከቤ ከልጄ ጋር እኖራለሁ ማለት ነው። ስለዚህ ልጄን አገኘዋለሁ። እስካገኘሁ በጣም ጓግቻለሁ። ከዛን ቀን በኋላ ስላላገኘት ማለት ነው። እና እንጠብቃቸዋለን

ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ሕይወት በራን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ወግ ልታሳየኝ ይመስገን ፍቅር መራትን እናት ልትሆን በቅርቦ እኔም አባትን በሱ ቸርነት ታክሎ ቤቴን ባርኮትን ሁለት ነበርን በፍሬ ሁሉ ሰላም ተጠፋፋን። አዎ፣ ባለፈው ጠፋችሁ እኮ። ያው የተፈጠረውን ነገር ደስ ስለማይል ደግሞ ልጅ ይዤ ያው እዛ ነገር ውስጥ መግባት አልፈለግኩም። ለዛ ነው ልጅ ይዤ የሚሄድኩት። በእርግጥ እየተፈጠሩ ያሉት ነገሮች ትንሽ ልክ ያልሆኑ ነገሮች ነበሩ። ባባ እንዴና አናፈኩም እንዴ ነው? እሺ ማድረግ እስካገኘች በጣም ጓጉቼ ነበር። እንዴ ደስ እንዳለው ብታይ። ለቤተሰብ እየነገርኳቸው ነበር። በጣም ናፍቃቸው እንደነበር። ምግብ እንበላለን፣ እንጫወታለን፣ ኳስ አላመነኝም ሁላ ብታይ እውነት የኔ አባት እወዳለሁ። አንተ ትወደኛለህ? ይቱን ህል አባት ኳስ እንጫወታለን፣ ምግብ እንበላለን፣ ችብስ ገዛለሃለው። እውነት ኦ በስመ አብ። አሁን እንኳን ለቤተሰብ እየነገርኳቸው ነበር። ከእንግዲህ እኔ እናንተ ማጣት አልፈለግም። የምሬን ስነግርሽ ማለት እስከ ዛሬ እራሱ ለነበረው ክፍተት እኔም በእርግጥ የራሴ ጥፋት እንዳለ ሆኖ ለነበረው ክፍተት በጣም ይቅርታ። ነገር ግን ከእንግዲህ በኋላ ልጅ ያለ አባት እንዲያድግ አልፈለግም። እንደ አባትነት የሚገባኝን ነገር አደርጋለሁ። ስለዚህ ችግር የለውም። በቃ ከዚህ በኋላ የተፈጠረው ተፈጥሯል። ከዚህ በኋላ ያሉትን ነገሮች አብረን እናስተካክላለን። ያው ደግሞ ልጅ ደግሞ ሲመጣ በጣም ጥሩ ነገር ነው። ቀልብህን ይመልስልሃል። እኔ ዋንታ አልፈረድኩኝም። ነገር ያለው እኮ ሰው አብሮ አጠገብ ሲሆን ሀሳብህን ይሰርቃል፣ ሀሳብህን ያስቀይራል። ብዙ ነገር አለ። ለዛ ለዛ ነው እንጂ እኔ አልተቀየምኩም። አሁን እንትን ቢልም ዋና ወደ እንትን መመለስክ ነው፣ ወደ እኛ መመለስክ ነው። አስከፍተሽ በጣም ይቅርታ። አባዬ ኳስ ችግር የለም፣ እንጫወታለን፣ እንዝናናለን። እሺ፣ እንጫወታለን፣ እንሂዳለን እንግዲህ እስቲ እዛ ድረስ ቀደመኒ፣ እናንተ ንርጡ። ማመስገኛዬ ማመስገኛዬ፣ የፈጣሪን ጸጋ ማመስገኛዬ ማመስገኛዬ

አሪፍ ጊዜ እያሳለፍኩኝ አዎ እንግዲህ ያው ከልጅ ጋ ትንሽ የተጫወትን ነው ነገር ነበር ከኔ ጋ ያለው ነገር አለቀ ማለት ነው እንደዚህ እንዲሆን ፈልገን ነው ኢደን አሁን እኔ ወደኋላ ተመልሼ ነገሮችን ማሰብ አልፈልግም ካሌብ ሄልን ይገባኛል ማለት ለእነዛ ሁሉ ጊዜያቶች መልስ ይሄ ነው የሚሆነው ለእኔ ይሄ ይገባሻል እያልኩኝ አይደለም። አንቺ በጣም የምትወደጅ የምትፈቀሪ መልካም ስና መግባር ያለች ስቲል ነው። በጣም እወድሻለሁ፣ በጣም አፈቅርሻለሁ። ለዛ ነው እንደዚህ እያደረግክኛለሁ። ግን ከልጅ አትበልጭም። ሄደን አሁን እድል እየሰጠው ነው ካሪ፣ ሁሉም ነገር እናስተካክል። ከልጅ አትበልጭም። ሄደን ልጅ ያለአባት ደግ ነው ምትታረበየ ዛሬም ስለ ልጅ ነው እያልከ ያለው እየታወከ ልጅ ነው ሄደን፣ እያይሽ ገና ለገና መጣ ልጅ ነው ስለ ልጅ በቃ ምነ ልጅ ብለህ እኔን እየተውከኝ ነው ኤደን ይውልሽ፣ ልጅ ያላባት ጅ ደግሞ የምትዩ አንቺ ብቶኝ ቆይ። በእኔ ቦታ የምታደርጊው ነገር እኮ እያደረግኩ ያለሁት። ተይው፣ ችግር የለም ከሄደን ጋር ትንሽ ላይ ከሄደን ጋር ትንሽ አንዳንድ ነገሮች ማውራት ስላለብኝ አንቺ ሂጂ እና እሷን ማውራት ነገር ፊትም መጨቃጨቅ ስለሌለብኝ ድጋሜ አንድ ይዘሽልኝ ሂጂ እና ማውራት ጉዳይ ስላለኝ

እኔ እኮ የራሴ ህይወት በቃ ጀምሬ ያለው በቃ ብዬሻለሁ አይደል እንዴ። ኤደን ይሄን ቪዲዮ እምታየው ከሆነ በቃ ከእንግዲህ አጠገቤ እንዳትደርሺ። የምሬን ነው፣ በቃ ህይወቴን አትበጥብጪው። በቃ ልጄን ላሳደገበት እኔ እና እንጂ ያለን ነገር በቃ ጨርሰናል አይደል እንዴ? የምሬን ነው። በቃ ከዚህ በላይ ህይወቴን እንድትበጠብጪው ከልጄ ጋር እንድትለያይ በፍፁም አልፈልግም። ስለዚህ አሁን አስጠንቅቄ የምነግርሽ በቃ ህይወቴ ላይ በፍፁም ዳግም እንዳትመጭ፣ በቃ ህይወቴን እንድትበጠብጪው በፍፁም አልፈልግም። በእውነት የምሬን ነው፣ ይሄ የመጨረሻው ውሳኔ ነው። ከዚህ በኋላ እኔ በቃ አላቅም ብቻ አጠገቤ እንዳደርሺ። ለነበረን ጊዜ መጀመሪያ ማውረቻሉ በጣም አመሰግናለሁ። ግን እየመጣሽ ህይወቴ እንድበጠብጭው በፍጹም አልፈልግም። እኔ በየቀኑ ልጄ እንዲሳቀቅ በፍጹም አልፈልግም። እነዚህ መሃላችን ላይ እየተፈጠሩ ያሉት ነገሮች ደስ የማይሉ ስለሆኑ ልጄ በሚፈጠረው ነገር እንዲረበሽም እንዲያዝንም በፍጹም አልፈልግም። ስለዚህ እኔ ልጄን ማሳደግ ነው የምፈልገው። ወደ ልጄም ወደ እኔም በፍጹም ድርሽ እንዳትል